ጤና ይስጠልን ክብራን ተመልካቾቻችን፣ ይህ ዜና ቤተክርስቲያን ነው። ከዜናዎቹ ጋር አብሬያችሁ የምቆየው ሰናይት ባንተ ነኝ። ወደ ቀዳሚ ዜናችን አለፍን። የቤተ ክርስቲያንን ውለታ ባለመርሳት በንጽህና ማገልገል እንደሚገባ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀጳጳስ የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊና የቅድስት ስላሴ ዩኒቨርሲቲ ቦርድ ሰብሳቢ ገለጹ። ብፁዕ ጠቅላይ ስራ አስኪያጁ መልእክቱን ያስተላለፉት ለሸገር ሀገረ ስብከት አዲስ ለተመደቡት ዋና ስራ አስኪያጅና ዋና ጸሐፊ በ የተዘጋጀ የአቀባበል መርሃ ግብር ላይ ነው። መምህር ጌታቸው በቀለ ለሸገር ሀገረ ስብከት አዲስ ለተመደቡት ዋና ስራ አስኪያጅና ዋና ጸሐፊ የአቀባበል መርሃ ግብር ሰኔ 14 ቀን 2017 ዓ.ም በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጥራቱ አዶ አዳራሽ ብፁዓን አበው ሊቃነ ጳጳሳት በተገኙበት ተካሂደዋል። ለሀገረ ስብከቱ የተመደቡት ዋና ስራ አስኪያጅ መላከ ሰላም ቀሲስ አለማየው ተፈራ እንደተናገሩት የሸገር ከተማ ሀገረ ስብከት ከተዋቀረ ሁለት ዓመታት የማይሞላው አዲስ ሀገረ ስብከት ቢሆንም በአጭር ጊዜ ውስጥ በመንቀሳቀስ በ2016 የበጀት ዓመት በ43ኛው አጠቃላይ የሰበካ መንፈሳዊ ጉባኤ ከአዲስ አበባ ሀገረ ስብከት በመቀጠል ሁለተኛ ደረጃ በመያዝ ያጠናቀቀ ታላቅ ሀገረ ስብከት ነው። ታዲያ ለዚህ ታላቅ ሀገረ ስብከት በዋና ስራ አስኪያጅነት ብፁዕነታቸው ከፍተኛ ኃላፊነት ስለሰጡኝ በዚህ ጉባኤ ፊት አመሰግናለሁ ብለዋል። ዋና ስራ አስኪያጁ አያይዘውም ከየትኛውም ጊዜ በላይ ብፁዕነታቸው የሚሰጡንን አባታዊ መመሪያዎች ዕለት ተዕለት በመቀበል የምንሰራቸውን ስራዎች በማሳወቅ በመናበብ ለቅድስት ቤተ ክርስቲያናችን ክብር፣ ለመንፈሳዊ ተልእኮ ከፊት ይልቅ ተግተን ዘመኑን ዋጅተን እጅ ለእጅ ተያይዘን እንሰራለን በማለት የስራ ዝግጁነታቸውን ገልጸዋል። የአገረ ስብከቱ እና የክፍላተ ከተማው ቤተ ክህነት የሥራ ኃላፊዎች፣ የአድባራትና የገዳማት አስተዳደሮች፣ የአስተዳደር ሰራተኞች፣ ሊቃውንተ ቤተ ክርስቲያን፣ የሰበካ ጉባኤ አባላት፣ የሰንበት ትምህርት ቤት ወጣቶች እና መንፈሳዊ ማኅበራት ከየትኛውም ጊዜ በላይ ብፁዕነታቸው የሚሰጡትን አባታዊ መመሪያዎች ዕለት ዕለት በመቀበል የምንሰራቸውን ስራዎች በማስፈቀድ፣ በማሳወቅ፣ በመናበብ ለቅድስት ቤተ ክርስቲያን ክብር ለመንፈሳዊ ተልዕኮ ከፊት ይልቅ ተግተን ዘመኑን ዋይተን እጅ ለእጅ ተያይዘን ሳንታክት ልንሮጥ ሳንደክም ልንሰራ ያስፈልጋል ማለት እወዳለሁ። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀጳጳስ የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊና የቅዱስ ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ ባስተላለፉ መልእክት ቤተ ክርስቲያን ያደረገችልኝ ውለቷ ብዙ ነው። ሁለቷን ሳንረሳ በንጽህና ማገልገል ይገባል። በስብከት ወንጌል፣ በልማት ሰንበት ትምህርት ቤቶችን በማጠናከር በሰላም በአንድነት ሆነን መስራት ይጠበቅብናል። በየጊዜውም ስራችንን በመገምገም ለተሻለ ውጤት ተግተን መስራት ይገባል ብለዋል። አዲስ ለተሾሙትም ለዋና ስራ አስኪያጁ ለመልአከ ሰላም ቀሲስ አለማየሁ ተፈራና ለዋና ጸሐፊው ለሊቀ ስዩማን ተስፋዬ ለሚቻም መልካም የሥራ ዘመን እንዲሆንላቸው ተመኝተዋል። በጋራ በሰላም በአንድነት ሆነን ስራችን መስራት ያስፈልጋል። እግዚአብሔር የሚፈልገው ሰላምን፣ አንድነትን ፍቅር ነው። እኛም ሁላችንም ቤተክርስቲያን ልጆች ነን። መስራት የሚገባን እግዚአብሔር የሚወደውን ስራ መስራት። እግዚአብሔር ሁላችንንም የሰበሰበን በአንድ ላይ በአንድ መሶብ እንድንበላ ከሁሉም ከየአቅጣጫው ነው እዚህ የሰበሰበን እዚህ ቤተክርስቲያን የሰበሰበችን ማለት ነው። ስለዚህ እችን ቤተክርስቲያን ማክበር ይገባናል። ማክበር ይገባናል። እምታበላን፣ እምታኖረን፣ እምትጠብቀን፣ እምታከብረን እችን ቤተ ክርስቲያን ናት። እችን ቤተ ክርስቲያን እንደው ዛሬ አግኝተን የራሳ ጉዳይ ማለት ሳይሆን እችን አክብረን ክብር ሰጥተን መጠቀም ይቻላል። ያለ አግባብ መጠቀም ደሞ ተገቢ አይደለም። ስለዚህ በንጽህና ነው ማገልገል የሚገባ። በንጽህና ማገልገል ያስፈልጋል። እችን ቤተክርስቲያን ካልጠበቅናት አሁንኑ ካላስተካከልናት ጥሩ አይደለም። የተበላሸ የተበላሸ የተበላሸውን ቤተክርስቲያን ለልጆቻችን ማስረከብ ማለት ነው። ስለዚህ እቺ ቤተክርስቲያን ያረገችልን ውለታ አባቶች ማሰብ ይገባናል። ውለታዋ ብዙ ነው። አሳድጋን እንላለች እዚህ አድርሳን አለች አሁንም እየመገበችን ነው ያለችው እቺ ቤተክርስቲያን ይህንን ውለታውን መርሳት አይገባንም ለማለት ነው እና ስለዚህ በስብከተ ወንጌልም በሰንበት ትምህርት ቤትም አጠቃላይ አስተዳደር በጣም የተሻለ አስተዳደር መሆን ይገባል። ስለዚህ በሰላም በፍቅር ሆናችሁ እግዚአብሔርን ፈርታችሁ፣ እግዚአብሔርን ፍሩ። እግዚአብሔር የሚፈራ ሰው ጥፋት አጠፋ። ስለዚህ እግዚአብሔር ወዳጆች የእግዚአብሔር ምርጥ እቃዎች ሆነን መኖር ይገባናል ለማለት ነውና ስለዚህ እግዚአብሔር አክብርልን። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብ ምስራቅ ትግራይና የራያ ህጉረ ስብከት ሊቀጳጳስ በመንበረ ፓትርያርክ የቅርሳ ቅርስ ጥበቃና ቤተ መጻሕፍት ወመዘክር ሙዚየም መምሪያ የበላይ ኃላፊ የማህበራት ማደራጃ መምሪያ ሊቀጳጳስ እንደተናገሩት ቅዱስ ሲኖዶስ ብፁዕ አቡነ ሳዊሮስን ለደቡብ ምዕራብ ሸዋ ሀገረ ስብከት ሊቀጳጳስ ሲመድባቸው ሁላችንም በዚህ ሀገረ ስብከት ተገኝተን ብፁዕነታቸውን ከህዝብ ጋር አስተዋውቀን ተመልሰን መጥተናል። ብፁዕነታቸው በዚህ ሀገረ ስብከት ለረጅም ጊዜ በማገልገል መቆየት የአባታችንን ጥንካሬ የሚያሳይ ነው። ከዛም ባሻገር ብፁዕነታቸው አርቆ አሳቢነት ለአብያተ ክርስቲያናት መትከያ ለልማት መስሪያ ቦታዎችን አስፈቅረው ተረክበው ብዙ አዳዲስ አብያተ ክርስቲያናትን አሰርተዋል፣ በማለት ብፁዕነታቸው የሰሩትን ስራዎች አብራርተዋል። ብፁዕ አባታችን አቡነ ሳዊሮስ ለደቡብ ምዕራብ ሸዋ ሀገረ ስብከት ቅዱስ ሲኖዶስ ሲመድባቸው ያው ሁላችንም እዚያ ሀገረ ስብከት ሄደን ከሕዝቡ ጋር አስተዋውቀን ተመልሰን ነበረ እና እንግዲህ ለረጅም ጊዜ ሀገረ ስብከት ላይ ማገልገል መቆየት ይሄ የአባታችን ጥንካሬ በዚህ ይለካል። የብፁነታቸው ጥንካሬ በመጨረሻም ብፁዕነታቸው የሸገር ከተማ ሀገረ ስብከት በቅርብ ጊዜ የተመሠረተ ሲሆን 50 ሺህ ካሬ ቦታ ማግኘታቸው የብፁዕነታቸውን ጥንካሬ የሚገልጽ ነው። ሸገር ሀገረ ስብከት አዲስ የተመሰረተ ጥሩ የስራ ፍሬ በአጭር ጊዜ እያሳያለ ሀገረ ስብከት ነው። ያንን ማስቀጠል ደግሞ ከእናንተ ይጠበቃል ብለዋል። 50 ሺህ ካሬ መሬት በቅርብ ጊዜ ሀገረ ስብከቱ ተመስርቶ በዚህ ሰዓት ማግኘት ብፁዕነታቸው ስለሆኑ ነው እንጂ ሌላ ሰው አምሳ ሺህ ቀርቶ አምስት ሺህ ያገኝ። ጥንካሬ የምንለው ይሄው ነው። ስለዚህ ካመሰራረቱ ከተበላሽ አንድ ነገር ነገሮች ሁሉ ተመሰቃቅለው ጥሩ ውጤት ላይ መድረስ አይቻል። አሁን የአገረ ስብከት አዲስ የተመሰረተ ነው። ጥሩ የስራ ፍሬ ባጭር ጊዜ እየታየ ነው ያለው ያንን ማስቀጠል ደግሞ ከናንተ ይጠበቃል። በመርሐ ግብሩ ላይ ብፁዕ አቡነ ሩፋኤል የጋምቤላና የሰባት ወለጋ አህጉረ ስብከት ሊቀ ጳጳስ፣ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሥራ ኃላፊዎች፣ የሸገር ከተማ ሀገረ ስብከት የክፍላተ ከተማ ቤተ ክህነትና የሥራ ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች፣ የአስተዳደር ሠራተኞች፣ የሰበካ ጉባኤና የሰንበት ትምህርት ቤት ተወካዮች ተገኝተዋል። የጽራ ጽዮን ዘተዋሕዶ የሐዋርያት አንድነት የኑሮ ማህበር ለሚያስገነባው ባለ አራት ወለል ህንፃ በብፁዓን አባቶች ቡራኬ የመሰረት ድንጋይ ተቀመጠ። መምህር ያሬድ አለሙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሸገር ከተማ አሕጉረ ስብከት የዘራጽዮን ዘተዋሕዶ የሐዋርያት አንድነት የኑሮ ማህበር ለሚያስገነባው ጂ ፕላስ 4 ህንፃ ሰኔ 15 ቀን 2017 ዓ ም ብፁዕ አቡነ ሳውሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የምዕራብ ሸዋና የሸገር ከተማ አሕጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊና የቅዱስ ስላሴ ዩኒቨርሲቲ የቦርድ ሰብሳቢ ቡራኬ ተቀመጠ። ስርዓቱም ከተፈጸመ በኋላ እኛ ከእናንተ ጋር ነን፣ እናንተም ለዚች ቤተ ክርስቲያን ትጉና ስሩ በማለት ለማኅበራቱ አባታ ምልክታቸውንም አስተላልፈዋል። እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው። በእግዚአብሔር ፈቃድ፣ በእግዚአብሔር ቸርነት ይሄ ሁሉ ተጀምረዋል ማለት ነው እና ብዙ ጊዜ ቅድም እንደተባለው ሲያስቡ ለማልማት ለመስራት ብዙ ስራ ሲያስቡ ነበረ። ግን እግዚአብሔር እንደፈቀደ፣ እግዚአብሔር በፈቀደ ሰዓት ነው ሁሉ ነገር የሚሆነው። በዛሬ ዕለት እግዚአብሔር ፈቅዶ መሰረቱ ተቀምጠዋል። እንግዲህ ጥሩ ነው ማህበሩ እንዳባቶቻችን እንደቀደሙት እንደ ሐዋርያት ነው እየኖሩ በአንድነት በጋራ ሆነው እየኖሩ ያሉት። እና እንግዲህ በጋራ ሆነው ብዙ ስራ እየሰሩ ነው የቆዩት። በአንድነት ሆነው እግዚአብሔርን እያመሰገኑ የሐዋርያትን ስራ እየሰሩ ነው የቆዩት በብዙ ዓመታት ማለት ነው። በዚህ ብዙ ልጆች ከየብሔር ከብሔር ብሔረሰቦች ከብሔር ብሔረሰቦች ከምሥራቁም ከደቡቡም ከምዕራቡም ከሁሉም አምጥተው በዚህ በቋንቋ እንዲማሩ ተምረው አገራቸው ገብተው ወላጆቻቸውን ወገኖቻቸውን እንዲያስተምሩ በማድረግ ለብዙ ዘመናት ይህንን ሲሰሩ ቆይተዋል። ይህ ደግሞ ለቤተ ክርስቲያናችን ብቻ ሳይሆን ለሀገራችንም ጭምር ትልቅ አገልግሎት ትልቅ ስራ ነው እየተሰራው ይሄ ትልቅ ስራ ነው። ከዚህ የበለጠ ስራ የለም። ይሄ እንደዚህ አይነት ስራ ከተሰራ ቤተክርስቲያናችን ተሻጋሪ ናት፣ ትሻገራለች፣ ተቀባይ ተረካቢ ይኖራታል። ትውልዱን በዚህ ዓመት በዚህ መልኩ ቀርጸን ከላክ ናቸው እነዚህ ች ቤተክርስቲያን እንድትቀጥል ተረካቢ እንዲኖራት ነው የሚሆነውና ማህበሩ ትልቅ ስራ ነው እየሰራ ያለው። በመቀጠልን ብፁዕ አቡነ ማርቆስ ሊቀ ጳጳስ የማይበራት ማደራጃ መምሪያ የመንበረ ፓትርያርክ የጠቅላይ ቤተ ክህነት የስብከተ ወንጌል እና ሐዋርያዊ ተልእኮ መምሪያ የበላይ ኃላፊ ሊቀ ጳጳስ ትምህርት ወንጌልን ተሰጥተዋል። ይሄ ተቋም እንግዲህ ከነገ ጀምሮ መሰረት ሲጣል ስራ ያጡ ወጣቶች ስራ ይይዛሉ፣ ከአሁኑ ጀምሮ ማለት ነው። ዝም ብሎ በታምር ሕንጻው አይቆምም። የሚቆፍረው ይቆፍራል፣ አፈር የሚያወጣው ያወጣል፣ ግንበኛው ግንብ እንትን ይላል ባለሙያው ይለካል፣ ያስተካክላል፣ መንገድ ያሳያል። ይሄ ማለት እንጀራ ለሁሉም ተፈጠረ። ይኸው እንግዲህ በዚች በአንድ ህንፃ ማለት ነው። ነገ ደግሞ ሲያልቅ ደግሞ በቃ በሙያ ደረጃ እንደ ፕሮግራማችሁ አሁ ሰው ሊሰማራበት በሚችለው በአቅሙ ህንፃው ትርጉም እንዲያገኝ ሰው ስራ ያገኛል ማለት ነው እና የእናንተ ብቻ ባለቤቱ ለኢትዮጵያ ሕዝብ ነው። አንድ ነገር ሲለማ የሀገር ነው አይደለም? ይሄ በማህበር የተደራጀው ይቅርና የግለሰብ ቤትም ሲሰራ አንድ ልማት ነው። እዚያ ቤቱ ሰው በልቶ ያድራል፣ እንግዳ ያርፍበታል። ነገ ደግሞ ያ ሰው ከዚህ ዓለም ሲለይ የሚኖረው ያው ትውልዱ ነው። ማንኛውም ግለሰብ ስራ ሲጀምር በቃ ልማት ነው ነው የእሱ ነው የሚለው አይሰራም። የእኛ ነው ብሎ በርቱ ጥሩ ቃል እንኳ ጥሩ እኮ ነው ያደለው ገንዘብ ምን እንደው ለበረከት ያላደለው ደግሞ እንደው በርታ ይዞህ ብሎ መድም ጥሩ ነው። ይኸው ዛሬ ይችን የመሰለች ሀገር ይዞ ድሃ መሆን ይችን የመሰለች ለምለም ዋሳ እናጠጣው አፈርሳ እናስታቅፈው ዝም ብሎ ይኸው ሌላው ሀገር ብዙ ወጥቶ ደክሞ ነው፣ ብዙ ጥሮ ነው። በእውነቱ አፈር ከሌላ ቦታ እያመጡ ነው። በመጨረሻም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብ ምሥራቅ ትግራይና የራያ ሀገረ ስብከት ሊቀ ጳጳስ፣ በመንበረ ፓትርያርክ የቅርጻ ቅርጽ ጥበቃ እና ቤተ መጻሕፍት ወመዘክር ሙዚየም መምሪያ የበላይ ኃላፊ በጸሎት ተፈጽመዋል። የብፁዕነታቸውን ቃል ተቀብለን በዛሬው ዕለት መሠረት ድንጋይ እንዲኖር ልማት እንድናለማ ያው ቆርጠን ተነስተናል ብለው ቅድም ሪፖርት አንባቢው የማህበሩ ዋና ስራ አስኪያጅ አሰምተውናል እና እንግዲህ ለስራችሁ መቃናት ትልቅ አስተዋጽኦ አለው የብፁዕነታቸው የዚሁ ሀገረ ስብከት መሆን ለእናንተ የማያውቋችሁ ልጆች አይደላችሁም ከቀድሞ ጀምሮ ልጆቻቸው ናችሁ ስለዚህ ለስራው መቃናት ትልቅ ጥቅም አለው እንግዲህ እናንተ በርቱ ጠንክሩ አባታችን ቀና አባት ናቸው ሁሉም ሰው ቢያለማ ቤተክርስቲያን ብታድግ የሚፈልጉ አባት ስለሆኑ ስለዚህ ያው አባታችን አሁንም ትልቅ አስተዋጽኦ ያደርጋሉ። እናንተ በርትታችሁ ስሩ፣ አልሙ፣ ተጠቀሙባቸው። ጊዜን መጠቀም አስፈላጊ ነው። እግዚአብሔር አባታችን ወደዚያ ያመጣቸው ለበጎ ለምክንያት ስለሆነ ቦታውም ህንፃውም የሰራውን ልማት እናንተ ምድለኞች ናቸው። የትምህርት ማሰልጠኛ መምሪያና የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ዝክረ ወንጌል ወዝክረ ሊቃውንት የምክክር ጉባኤ በጋራ ሊያዘጋጁ መሆኑ ተገለጸ። ሰላም አምባይ በመንበረ ፓትሪያሪክ ጽህፈት ቤት የስብከተ ወንጌልና ና ሐዋርያዊ ተልእኮ መምሪያ ና የትምህርትና ማሰልጠኛ መምሪያ በጋራ በመሆን ሰኔ 24 ና ሰኔ 25 ቀን 2017 ዓ ምት ዝክረ ወንጌል ወዝክረ ሊቃውንት የምክክር ጉባኤ በሚል መሪ ቃል ጉባኤ እንደሚያዘጋጁ ሰኔ 16 ቀን 2017 ዓ ምት መልአከ ሰላም ዳዊት ያሬድ በመንበረ ፓትሪያሪክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ኃላፊ የትምህርትና ማሰልጠኛ ዋና ኃላፊ ክቡር መጋቢ አዲስ ኃይለ ጊዜ አሰፋ በሰጡት መግለጫ ጠቁመዋል። ወወፂኦሙ እሙንቱ ሰበኩ በኩለሄ እንዘ እግዚ ይረድ ወቃሎ ያጸን በተአምር ዘይተሉ እነሱም ወጥተው ጌታ እየረዳቸው ቃሉንም በማይቋረጥ ምርት እያጸናላቸው በአራቱ ማይዘን አስተማሩ። ማርቆስ 16 ቁጥር 20። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከተለያየ ተግባር ጠርቶ የመረጣቸውንና ለተልእኮ ያዘጋጃቸውን ቅዱሳን ሐዋርያትን በሾመበትና ለተልእኮ ባሰማራበት ጊዜ ሁሩ ውስተኩሉ ዓለም ወስብኩ ወንጌለ ለኩሉ ፍጥረት በማለት ልኳቸዋል። እነሱም በተልእኳቸው መሰረት ጌታ እያረዳቸው ቃሉንም በማይቋረጥ ትዕምርት እያጸናላቸው በአራቱ ማዕዘን አስተማሩ ይላል። በመሆኑም ከሐዋርያት ቀጥሎ ያሉት ሊቃውንት ከዚያም መምህራን ሲወርድ ሲወራረድ እስካሁን ድረስ ተልእኮው በተግባር ላይ እየዋለ ይገኛል። ስለዚህ በአሁኑ ሰዓትም እየሰጠን ያለነው ወይም እያስተላለፍን ያለነው መግለጫ በበጀት ዓመቱ በቤተ ክርስቲያኒቷ ሊሰሩ ከታሰቡት መካከል አንዱ ሲሆን፣ ይኸውም የመንበረ ፓትርያርክ ጠቅላይ ቤተ ክህነት የትምህርትና ማሰልጠኛ መምሪያና የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በጥምረት ያዘጋጀነው የዝክረ ወንጌልና የዝክረ ሊቃውንት የምክክር ጉባኤ ነው። ይህ የምክክር ጉባኤ ለመጀመሪያ ጊዜ በጥምረት ለማካሄድ የተዘጋጀ መርሃ ግብር ሲሆን፣ በጋዜጣዊ መግለጫ ላይ ብፁዕ አቡነ ዴስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብና የደቡብ ምስራቅ ትግራይ እና የራያ አህጉረ ስብከት ሊቀጳጳስ የተገኙ ሲሆን በጉባኤው በመላው ሀገራችን የሚገኙ አህጉረ ስብከት የስብከተ ወንጌል ኃላፊዎች እና የትምህርትና ስልጠና ክፍል ኃላፊዎች ጥሪ የተደረገላቸው ሊቃውንት እንደሚገኙ ተገልጿል። በጉባኤው ላይ ከብፁዕ ወቅዱስ አባታችን አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት የኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ እንዲሁም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ እንደዚሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ ብፁዕ አቡነ ማርቆስ እንደዚሁም የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያና የየድርጅቱ የስራ ኃላፊዎች እንደዚሁም የአህጉረ ስብከት የስብከተ ወንጌል ኃላፊዎችና የትምህርትና ስልጠና ክፍል ኃላፊዎች እንደዚሁም ከአዲስ አበባ ሀገረ ስብከት ከዋና ስራ አስኪያጅ ጀምሮ የሀገረ ስብከቱ ስብከተ ወንጌል ዋና ክፍልና የትምህርትና ስልጠና ዋና ክፍል እንደዚሁም የስምንቱም ክፍላተ ከተማ ቤተ ክህነት ጽሕፈት ቤት የስብከተወንጌል ወንጌል ኃላፊዎችና የትምህርትና ስልጠና ክፍል ኃላፊዎች እንደዚሁም ከተለዩና ከተመረጡ መቶ አጥቢያ አብያተ ክርስቲያናት መካከል መቶ የሚሆኑ የስብከተወንጌል ወንጌል ኃላፊዎችና መቶ የአብነት መምህራን ተወካዮች በተገኙበት የሚካሄድ የምክክር ጉባኤ ሲሆን በቀጣዩ በሚከናወነው ጉባኤ በተለያዩ ሊቃውንት ምሁራን የተዘጋጁ ጥናታዊ ጽሑፎች እንደሚቀርቡ ተጠቁሟል። በመርሃ ግብሩ ላይ በተለያዩ ሊቃውንት የተዘጋጁ የጥናት ጽሑፎች ይቀርባሉ። ከጽሑፎቹም በመነሳት ሰፊ የውይይትና የምክክር ሰዓት ይኖራል። ከዛ ውይይትና የምክክር ሀሳብ በመነሳት በቀጣይ ለሚኖረው የሥራዎቻችንና እቅዶቻችን ግብዓት የሚሆን መነሻ ሀሳቦች ይገኛሉ ተብሎ ይጠበቃል። በመሆኑም ይህንን ጥሪ በዚህ ሰዓትና ጊዜ እያስተላለፍን ያለነውን መልእክት በመከታተል ላይ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየደረጃው ያሉ የሥራ ኃላፊዎች መምጣት ያለባቸው ከሀምሳ ሁለቱም አህጉረ ስብከት የስብከተ ወንጌል ኃላፊዎችና የትምህርትና ስልጠና ክፍል ኃላፊዎች እንደዚሁም ደግሞ በተለየ መልኩ ጥሪ የተደረገላቸው ታላላቅ እንግዶችና ሊቃውንት በሰዓቱና በጊዜው በቦታው በመገኘት ሰኔ 24 እና 25 ቀን እዚሁ 2017 ዓ ም በጠቅላይ ቤተ ክህነት ጽርሃ ተዋሕዶ አዳራሽ የሚካሄደው የምክክርና የውይይት መድረክ ላይ እንዲሳተፉልን በቅድስት ቤተ ክርስቲያን ስም በአጽንኦት መልእክታችንን እናስተላልፋለን። የዘንድሮ የስብከተ ወንጌል ጉባኤ ከትምህርትና ማሰልጠኛ መምሪያ በጋራ ስለሚያከናውነው ልዩ ያደርገዋል ሲሉ የትምህርትና ማሰልጠኛ ዋና ኃላፊ ክቡር መጋቢ ሐዲስ ኃይለ ጊዜ አሰፋ ገልጸዋል። ቅድም በክቡር መላከ ሰላም እንደተገለጸው ይሄ ጉባኤ በአይነቱ ልዩ ጉባኤ ነው። በቤተ ክርስቲያናችን ያው ጉባኤ ሲደረግ ቆይቷል። የስብከተ ወንጌል እና ትምህርትና ማሰልጠኛ መምሪያ በጋራ በእንዲህ አይነት ጉባኤ እስካሁን ድረስ አድርገው አያውቁም። በተራጠል ስብከተ ወንጌልም ትምህርትና ማሰልጠኛ መምሪያም ጉባኤ ሲያካሂዱ ቆይተዋል። ዛሬ ግን እነዚህ ሁለት ተቋማት የትምህርት ተቋማት ናቸው። ስብከተ ወንጌል መምሪያ፣ ትምህርትና ማሰልጠኛ መምሪያ፣ ሌሎችም እነዚህ የትምህርት ተቋማት ናቸው። በቃለ ዓዋዲን በሕገ ቤተ ክርስቲያንም የተቀመጠላቸው በተለይ ደግሞ በዚህ በአስር ዓመት የመሪ ዕቅድ እነዚህ የትምህርት ተቋማት እየተናበቡ ትውልድን ማገልገልና ማስተማር ማብቃት እንዳለባቸው የተቀመጠ ግብ ስላለ አሁን ይህን የተቀመጠን ዓላማ ወደ ስኬት ለማስኬድ ክርስቶስ ሐዋርያትን መርጦ ሁለት ሁለት አድርጎ እንደላካቸው ሁለቱ መሪያዎች በአንድ ስራ ጀምረዋል። ወደፊትም ይቀጥላሉ። ክብራን ተመልካቾቻችን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን የመገናኛ ብዙኃን መራህ ግብራት ጋር መልካም ቆይታ።